ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን የብሩኬ ወንድሙ ሰርግ ነበረ እንደምታዩት ሲቀውጠው ነበረ ማለት ነው ብሩኬ እንግዲህ በጣም የገረመኝ ትናንትና ብሩኬ በሰራው ቪዲዮ ከሀይሚ ጋር ተጣልቶ ነበረ ትናንት አይታችሁ ከሆነ ዋና ደግሞ የጸቡ ምክንያት ምንድን ነው በዚህ በብሩኬ ሰርግ ለት ሀይሚ ተገኝታ ነበረ ማለት ነው ያው ግድ ነው አለመገኘት አችልም የብሩኬ ወንድም ሰርግ ላይ ማለት ነው እና ምንድ ነው የተጣሉበት የተጣሉበት ምክንያት ምንድን ነው? ሰርግ ላይ ማን ነው ያጎረሰሽ የሚል ነበረ። እንግዲህ ሰርግ ላይ ሀይሚ ያው ምግብ ስትበሉ ትጎራረሳላቸው ሰርግ ቤት እንደመሆን መጠን ምንድን ነው እዛ ጋር የሆነ ልጅ ሀይሚን ያጎርሳታል ማለት ነው። ከዛ ብሩኬ እያያል ይሄ ብቻ ያው ጭፈራ አለ፣ እሱም እንደዚህ ሲቀውጠው ነበር። ና ጨፍራለች። ያጎረሳትንም ልጅ ያጨፈራትንም ልጅ አያውቀውም እሱ ማለት ነው እና ለካ ይሄ ሰው ማን ነው እያለ እያሳሰበው ነበር ማለት ነው። ከዛ እፈልግሻለሁ፣ አገኝሻለሁ ብሏት ሰርጎ ካለቀ በኋላ ማለት ነው። ያ ሰው ማን ነው? የት ነው የምታውቂው? እንዴት ሊያጎርስሽ ይችላል? ካልጠፋ ሰው ከዛ ሁሉ ሰርገኛ አንቺን ለይቶ ለምን አንቺ ጋር ተቀመጠ? ለምን ተጎራረሳችሁ? ምናምን እያለ በጣም ሲያጨናንቀት ነበረ ትናንትና። እሷም ደግሞ እሺ እንዴት ላደርግ? አንድ ሰው ሊያጎርሰኝ እጁን ዘርግቶ አልፈልግም ይባላል? ስለዚህ መጎራረሱ ደግሞ ባህላችን ነው። ለምንድ ነው አንተ በዚህ መጠን በዚህ ልክ የሚያናድድህ? ይሄ ኖርማል ነው እና ለምን አትረዳኝ? ምናም ነገር እያለችው በጣም ለማሳመን ስትሞክር ነበረ። እሱም ደግሞ ምንድን ነው ያለው? መጎራረሱ ብቻ አይደለም። ማን ነበረ ሲያጨፍርሽ የነበረው? እንዴት ነው ከማታቂው ሰው ጋር በአንድ ቀን ካቦሽ ሰው ጋር እንደዛ መጨፍሪ? ምናምን እያለ በጣም ሲወቅሳት ነበር እና አሁን ዞር ዞር ብል ምን አገኘውኝ የብሩኬን የጭፈራ ቪዲዮ ማለት ነው። እንደዚህ ራሱ እየቀወጠው ደግሞ ጉራጌኛ በጣም ነው የሚችለው። ና እንደዚህ ሲያስነካው ቆይቶ እሷን ለምን ጨፈርሽ ማለት ተገቢ ነው ወይ እንዴ? ፍትህ ለሀይሚ እውነት ነው የምላችሁ። ኒኩ ግራ ገብቶኛ። እንዲ ወንዱ ሰርግ እሷ ከጨፈረች እሷ አልጨፈረም ተመልካች ነበረ። ካሁን ካሁን ማለት ሀይሚን ሲቆጣጠር ነበር ወይስ የወንድሙን ሰርግ ሲያስተናግድ ነበር እያልኩኝ ግራ ተጋብቼ ነበር። ምክንያቱም በዛ ልክ ስትጎርስም ካያት ስጨፍርም ከአያትና ካላስደሰተው እሱ ምን እየሰራ ነበረ? በወንድሙ ሰርግ እንደ ውጭ ሰርግ ቆሞ እያየ ነበር ምናምን እያልኩ ነበረ። ነገር ግን እዚያ እንደምታዩት መግቢያ ላይ እንዳያችሁት በጣም ጉራጌኛ ሲያስነካው ነበረ። ደግሞ በጣም ነው የሚችለው እና ቆይ አንተ ራስህ ከማጋ ነው የጨፈርከው? አንተ ራስህ ከማጋ እንደጨፈርክ ይጣራልኝ ደግሞ ትንሽ ቆይቶ ያው ሌላ የመጎራረስ ቪዲዮ እንደሚወጣበት ግድ ነው እና በዚህ ልግባት ቀና ይህ የአንተ ቪዲዮ እንደዚህ የቀወጥከው እንደዚህ ስጨፍር ቆይተህ፣ ማን ከማን ጋ ጨፈርሽ? ለዛውም የወንድምህ ሰርግ ላይ። ሌላ ቦታ ቢሆን ኦኬ አላደለ ምናምን ትላለህ። እንዲ የወንድምህን ሰርግ ነው ያደመቀችልህ። ከማንም ጋ የግድ አንተ ማወቅ የለብህም በእርግጥ የአንተ ዘመዶች ወይም ማለት ዘመዶቹን በእርግጥ ሊያቃቸው ይችላሉ። ምናልባት የወንድሙ ጓደኞች፣ ጎረቤቶች ሊሆኑ ይችላሉ። ስለዚህ እኔ ከማላውቀው ሰው ጋር ለምን ተጎራረሽ? ለምን አብረሽ ጨፈርሽ እያለ ትናንት እንደዛ ሲያንገበግባት እንደም ኮ አላስጨረሳትም። እንስሳት በቆመችበት መትንሳት ሄዶ አኩርፎ ምናምን ነገር እና ዞር ዞር ስል ጭራሽ እሱ ይቀውጠዋል ማለት ነው። እንደዚህ እየጨፈረ ነው ቪዲዮ የሰራው። ለማንኛውም ለተጋቡት መልካም የጋብቻ ዘመን ይሁንላችሁ፣ የአብርሃምና የሳራ ይሁንላችሁ። ብሩኬና ሀይም የተጋብታችሁ ደግሞ እንደዚህ ቅውጥ ባለ ሰርግ ወደ በቃ ደስ ያለ ምርጥ ነገር እንደሚኖራቸው ተስፋ ያደርጋሉ። ያው ታላቅየው ካገባ ቀሪው ታናሽ እየሆነ ነው። ስለዚህ ተረኛ ብሩኬ እና ሀይሚ ናቸው ማለት ነው። እና ለማንኛውም በጣም ነው የሚያምሩት። ወንድምየው እንደታያችሁት ከብሩኬ ጋር ይመሳሰላላ፣ እውነት ይመሳሰላል። የጸጉሩ ስታይል ምናምን ነው እንጂ ከብሩኬ ጋር መልክ ቅላት ምናምናምን ነገር በጣም ያመሳስላቸው ነገር አለ ማለት ነው። እና ብሩኬ አንተ ራስህ ስትቀውተው ቆይተህ እኔ ግን አብሮ ለምንድን ያልጨፈሩት? ሀይሚና አብሮ ኬኮ አብሮ መጨፈር ነበረባቸው። እሱም እንደዚህ የሚችል ከሆነ እሷም ደግሞ ስትጨፍር ከነበረ አብሮ የጨፈሩበትን ቪዲዮ ማየት እንፈልጋለን። ለምን አብሮ አልጨፈሩ? የት ነበረች? እስካሁን እኔ የሀይሚን ቪዲዮ አላየሁትም። ሄዳለች ከተባለ ወይም ስትጨፍር ከነበረ በመረጃ ያሳየን እስኪ እንያት። በሰርጉለት እንዴት እንዳማረባት ማየት እንፈልጋለን። ምክንያቱም እንግዲህ ስጨፍር ነበር ካለ ካሜራማኑ የት ነህ? ምን እየሰራህ ነው? ሀይሚ ስጨፍር ይው ብሩኬ ሲጨፍር ካወጣልን የሀይሚን አምጣልን፣ አምጣልን የሀይሚን ማየት እንፈልጋለን። እና ብሩኬ በዚህ ልክ በነገራችን ላይ ሰው የሚቀናባቸው ሲወዳችሁ ነው። ብሩኬም ሀይሚ ከማንም ጋር የማንም አይደለም ከማንም ጋር ሆና ማየት አይፈልግምና ለዛ ነው በጣም የሚያንጨረጭረው በነገራችን ላይ ቀና ሲበዛም ሲበዛም፣ ከባድ ነው። ሰው ደግሞ ካልቀናባችሁም አይወዳችሁም ማለት ነው። በጣም ሲበዛ ደግሞ ጥሩ አይደለም፣ ነጻነትን ይነፍጋል ማለት ነው እና አንድ ሰው እኔ ነጻ ነኝ ብሎ አምሽተሽ ስትመጪም ዝም ካለሽ፣ ስታጣፊም ዝም ካለሽ፣ የሆነ ቦታ ሂዲ ከረመሽም ስትመጪ አይ መብቷ ነው ዝም ካለሽ ይሄ ይወደኛል በሽ እንዳታስብ። ይሄ ነጻነት ሳይሆን ሆነ ብትሄጂም ብትመጪም ጣጣ የለውም ማለት ነው። የአንቺ መኖር አለመኖር ጎዶሎነቱን አያሳየው ማለት ነው። እንደገና ደግሞ እና ሳይበዛ አስፈላጊ ነው። ሰው ሲቀናብን እንደ ያጣን ከፈለገ በስሱ ሲሆን ቀናት ደስ የሚል ነገር ነው። በነገራችን ላይ ማለት የሆነ በቃ የእኔ ብቻ ነች ሌላ ሰው ጋር ትጅ ምናምን ሲባል ደስ ይላላ ይመሰለኝ። እና ደግሞ ሲበዛ ደግሞ በጣም ችግር ነው ማለት ማንያጎረሰሽ አሁን ይሄ የብሩኬ ቤት ነው እንግዲህ። የብሩኬ ወንድም እስካገባ ድረስ ይሄ በሙሉ የእናቱ የአባቱ የጎረቤት ምናምን ስለሆነ የቤተሰብ ሰርግ ነው እንግዲህ። እና ቤተሰብ ሰርግ ላይ እንደዚህ ከተቆጣጠራት ነገ ጓደኛዋ ካገባች ሚዜ አትሆንም ማለት ነው ሀይሜ ምክንያቱም አስቡት እዚህ እያየ እሱ የታደመበት ሰርግ ላይ እንዲህ ካንገበገባት እሱ እሷ በሌለችበት እሱ ሳይኖር እሷ ከሄደች እንግዜ ከማን ጋር እየጨፈረች ይሆን እንግዜ ማን አጉር ሰዋት ይሆን በተለይ ሚዜ አያስደርጋትም ማለት ነው በዚህ አይነትና አጉር ሰዋት ይሆን አጫፍረዋት ይሆን ከሚል ስለዚህ ማድረግ ያለበት ሚስቴን ሰጠሩ ሆን የሚሄዳለው እስከ ጥሩ ማለት አለበት እና ብሩኬ፣ ቅናትን ቀነስ አድርገው። እናቃለን ስለምትወዳት ነው፣ ግን ሲበዛ ጥሩ አይደለም። ልጅቷን ኮንፎርት ታሳጣታለህ። ምክንያቱም እንዴ፣ አንተ ሳት ኖር ራስ ሰው ሰላም ካለች ወይኔ ብሩኬ ያይሁን እንዴ፣ ሲያየው ደግሞ ሌላ ነገር ይመስለዋል። እንዴ ምናምን ብላ ይሆናል አለ ማለት የለባትም። አስባችኋል? አጫፈርሽ ብሎ እንደዚህ ከተቆጣ የሆነ መንገድ ላይ ድሮ የምታቁ ሰው ሰላም ካላችሁ አቁሙ፣ ማነው ምንድነው፣ ከየት ነው ምናምን ማለቱ አይቀርም። ስለዚህ እሷ ደግሞ መሳቀቋ ይጀምራል ማለት ነው። ከዛ ደግሞ ልትዋሸው ትፈልጋለች ማለት ነው። ማለት የምትቆጣት የምትቆጣትን ፓርት ትደብቃለች ማለት ነው። ስለዚህ ቅናትህን በስሱ አድርገው በቃ። ወይንም አንዱ ፊቱ እንደዚህ አግባና ተገላገል። እንዴ አይመስላችሁም? አስሬ በመሀል ጣልቃ አሁን ተቀላቸው አዲስ አበባ እሚያሉ በጣም የሆነ ሰው ይመጣል፣ አፈቅራለሁ ይላል። ያኛው ደግሞ ቀለበት አስሮ የነበር ምናምን ብዙ ውጣ ውረድ አለበት። እንዲሁም ባለፈታችን እንደሆነ ከጋሻ ጋር ሆኖ እዚሁ ትቀመጥልኝ ብትችራ አዲስ አበባ እንድትሄድ አልፈልግ ምናምን ሲል እሷም እንዴ እዚህ እንደሆን ትፈልጋለ ምናምን ስትለው አዎ ይሻለኛል፣ እዚያ ሂጅ ከምታቃጥኝ ሲል ነበርና ብሩኬ፣ ከምትቃጠል ለምን በዚህ ይህን የመሰለ ሰርግ ላይ ቀለበት አላሰርክም? እሷኮ ቬሎ ለብሳ ታገባኛለሁ ማለት ነው የቀራት። ስለዚህ በዚህ ግርግር እኮ እዛ ጋር በአንድ ውጭ ትላላችሁ በአንድ ድንጋይ ሁለት ወፍ። የወንድምህ ሰርግ ጊዜ ጊዜ ቀለበት ብታስርላት ኖሮ በቃ ቅናቱን ትተህ ሀይሚ ያንተ መሆንህን ታረጋግጥ ነበር ማለት ነው። ለማንኛውም ችግር የለውም ወደፊት ጊዜ አለ። እናላችኋለሁ ብሩኬን ግን እንዴት አያችሁት? ሲቀውጠው ማለት ነው ጭፈራ በደንብ ነው የሚችለው። የምር ገና ዛሬ ነው ሲጨፍር ከልቡ ያየሁት። ሌላ ጊዜ ጨፍራል ግን ሙድ እየያዘ ምናምን ነገር ነው፣ እና እዚህ ጋር ግን አስነካው አሳየው ላላየው ማለት እዚህ ጋር ነው። እውነት በጣም የሚችለው። ሀይሚ ግን በጉራግኛ ላይሽ እፈልጋለሁ። ፕሊስ፣ የሀይሚ ቪዲዮ ካላችሁ እስኪ ልቀቁልን። ሀይሚ በጉራግኛ ጭፈራ ልናያት እንፈልጋለን። ቲኖ ብሩኬን ብሩኬን ብቻን ስቀርጽ ዋላችሁት እንዴት። እኔ ባይ ባይ። እስካሁን ድረስ የሀይሚን ቪዲዮ አጥቻለሁ። ያያቸው ሰዎች መላበሉ እስኪ አይተናል። የሀይሚን የሰርግ ጭፈራ የምትሉ ኮሚንት ሊያሳውቁ ማለት ነው። ለማንኛውም የብሩኬ ወንድም የአብርሃም የሳራ ስዳር ያርግላችሁ፣ እድሜያችሁን እንደ ማቱ ሰላ ያርዝምላችሁ። ውለዱ ክበዱ። ሌላ ምን ቀረ? የምር የሆነ ደስ የሚል ላይፍ ኑሩ ማለት ነው። ዘመናችሁ ይባረክ እና ደስ ይላል። ሀይሚና ብሩኬ ደግሞ ለዚህ ቀን ያብቃችሁ። አሜን በሉ፣ የነብሩኬና የሀይሜ አድናቂዎች ማለት ነው። ምክንያቱም ያው ህልማችሁ፣ የእናንተ ህልም እነሱን አጣምራቸው የእነሱን ፍሬ ማየት ስለሆነ እርግጠኛ ነኝ እንደዛ ናል። ስለዚህ ያማረ የሰመረ ይሆንላቸው። ብሩኬ ደግሞ ቅናትን ቀንስ አድርገው፣ ልጅቷን አታጨናንቃት። በቃ በዚህ ቅጥነቷ ላይ ያንተ ቅናት ተጨምሮበት ምግብ ራሱ አይጠጋትም። በቃ አጨናነቃት ልጅቷን ማለት ነው። ወያግባና ተገላገል፣ ሰምታል። ለማንኛውም ስለነበረን ቆይታ አመሰግናለሁ አውደ ነው።